እስኪ አብረን እናያለን። ቤተሰብ እንግዲህ አሁን ቤት ጠርቻታለሁ፣ ልመጣ ነው። እስኪ አብረን እናያለን። እንግዲህ ደስታዋን በፊቷ ላይ አብረን የምናይ ይሆናል። ምን እንደምትለኝ አላውቅም። አሁን እየመጣች ነው፣ መጣች

እንጃ የነገር ተለፍልፏል። ምንድን ነው እናንተ፣ ክፈች እና በክብር እንግዲህ ስጦታሽን እኔ ገና ታይ ወርቻለሁ፣ ግን ሀዲዬ አይመስለኝም። እናንተ ደስ ሲ ቆይ፣ ይከፈት ይከፈት ይከፈት ይከፈት

ወይኔ እኔ ደግሞ በዚህ ኑሮ ቃሪያ ሆኗል ነው? አዎ፣ ኑሮ እንደዚህ የተቀላቀለ ሆኗል ለማለት ያክል ነው ያው።